ጋሽዬ አብርሃምን አስጠንቅቋል። እጅግ በጣም ማስጠንቀቂያ ብለው እንግዲህ አንድ መልእክት አስተላልፏል ማለት ነው። እሱ ብቻ አይደለም እንግዲህ በሩታ ዙሪያ አዳዲስ ነገሮች ተፈጥሯል። ስለዚህ ጉዳይ እንግዲህ በደንብ አድርጌ ነግራቸዋለሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጎ ሀሳብ አስተያየታቸውን ኮመንት ስራ አስቀምጦልን ወደ ጉዳያችን በትላንትናው ዕለት እንግዲህ አብርሃም የለቀቀው አንድ ቪዲዮ ነበረ። በጣም ብዙዎቻችን ማለት ይቻላል ደስ ብሎን ነበረ። አንዳንድ ሰዎችም እንግዲህ ሀሳባቸውን ሲሰጡ ነበረ። ምክንያቱም እንግዲህ ሩታ እንደዚህ ደስተኛ ሆና ስናይም እንግዲህ በጣም ከረጅም ጊዜም በኋላ ስለሆነ እጅግ በጣም ብዙ ሰው እንግዲህ ደስታውን ሲገልጽ ነበረ። በተለይ እንግዲህ በቪዲዮ ኮሜንት ላይ አብዛኛው ሰው ማለት ይቻላል ያው ፈጣሪ እንዳይለያቸው በተለይ መልካም ምኞታቸውን ሲገልጹ ነበረ። ምክንያቱም እንግዲህ አብርሃምና ሩታ አብሮ እንዲኖሩ አብሮ ልጃቸውን እንዲያሳደጉ ወደፊትም እንግዲህ ደስተኛ ሆኖ እንዲኖሩ በጣም ሁላችንም የምንፈልገው ጉዳይ ነው። እሱ ብቻ አይደለም እንግዲህ እንዳንዴ ደግሞ ጥርጥርም አለ። ምክንያቱም አብራም የሚያረጋቸው ነገሮች ዛሬ ጥሩ ነገር ሆኖ ነገ ደግሞ እጅግ በጣም የሚያሳፍር ነገሮችን ስለሚያረግ እንግዲህ በጣም ብዙቻችን እንጠራጠራለን። በዚህ ጉዳይ ላይ እንግዲህ ጋሽዬ የራሳቸውን ምልከታና አስተያየት ሰጥቷል ማለት ነው። እንግዲህ እንዳወሮት ከሆነ በተለይ እንግዲህ ጋሽዬ እጅግ በጣም ማስጠንቀቂያ የሆነ አዘለ መልእክት ነው የላኩት። በላኩት መልእክትም እንግዲህ ያው አጋሽዬ አብርሃምን በደንብ አድርጎ አስጠንቅቋል። ምክንያቱም እንግዲህ አብርሃም አሁንም የምታደርገው ነገር እንደ ልጅ ወይም ደግሞ የልጅ ስራ ነው ብሎ ነው እንግዲህ የጀመሩት መልክታቸውን። ምክንያቱም እንግዲህ ከዚህ በፊትም በተመሳሳይ ማለት ይቻላል በተደጋጋሚ እንደዚህ አይነት ነገሮችን ያደርጋል። በጣም ጥሩ ነገሮችን እንዳደረገ አይነት ነገር አክት አድርጎ ወይም ደግሞ አስመስሎ በንጋታው ደግሞ ሌላ ጣጣ ይዞ ነው የሚመጣ። እንግዲህ አብርሃም ሁሌ ይህንን ነገር እያስለመደ መጥቷል። ሩታም ያንን ነገር ስለተረዳችው በስተመጨረሻ ትታው ሄዳው ነበረ። በትላንትናው ዕለት እንግዲህ ጋሽዬ በደንብ አድርጎ ሲናገሩ አብርሃም የልጅነት ወይም ደግሞ የልጅ ጨዋታን አቁም እባክን እባክን ልጄ ብሎ ያንን ሀሳባቸውን ነው የሰጡት። እንግዲህ ምክንያቱም እንግዲህ በየጊዜው የሚያደርጋቸው ነገሮች በተለይ ከአንድ ባለትዳር ወይም ደግሞ ከአንድ ባል የሚጠበቅ አይነት ነገሮች አይደሉም። ከዛ በፊት የሚቀድመው ነገር አለ ብሎ እንግዲህ ያነሱት ጋሽዬ። መጀመሪያ መቅደም ያለበት ሩታን በትክክለኛ መንገድና በተገቢ ሁኔታ ይቅርታ መጠየቅ አለብህ እንጂ ምን አይነት የልጅነት ጨዋታ ነው የምትጫወተው? ብሎ እንግዲህ ያንን ነገር በደንብ አንስቶ ሲያወሩ ነበረ። በሀሳባቸውም እንግዲህ ብዙቻችን የምንስማማ አይነት ሀሳብ ነው ያነሱት። ምክንያቱም አብርሃም አንድን ነገር ሳይጨርስ ወይም ደግሞ አንድን ነገር ሳይጀምር ወደ ሌላ ነገር ለመሻገር ወይም ደግሞ እንግዲህ ለመፍጠን የሚሞክር አይነት ወንድ ስለሆነ ያ የጀመረውን ወይም ደግሞ እንግዲህ እንደምታውቁት ይቅርታን በደንብ አድርጎ ይቅርታ ማድረግም ወይም መጠየቅም አለበት። ያንን ሀሳብ ነው በደንብ ያነሱት። በተለይ እንግዲህ ለሩታ ደግሞ የሚገባት ይቅርታ እንግዲህ መጠየቅ ግዴታው እንደሆነ ሁላችን የምናውቀው ጉዳይ ነው። ሩታን ለምንድን ነው በስነ ስርዓት እንግዲህ የሚገባትን ነገሮችን አድርጎ በተለይ እንግዲህ በእርግዝና ሰዓት ላይ እጅግ በጣም ፈታኝ የሆነ ጊዜያትን አሳልፋለች። ሩታ እጅግ በጣም ማይገባትን ነገሮችን ስታሳልፍ ነበረ። ይህ ሁሉ ነገር የሆነው ደግሞ በአብርሃም ነው። ስለዚህ እንግዲህ አብርሃም እሱን ነገር በተለይ ረስቷል ማለት ይቻላል። በትክክለኛ መንገድ ግን ይቅርታ ካልጠየቀ ምንም ቢሆን የሚቀየር ነገር አለ ብዬ አላስብም። በዛም ነው እንግዲህ በተለይ ጋሽዬ በትክክለኛ መንገድ ይቅርታ ጠይቅ እባክን እባክን፣ በተደጋጋሚ ሁሌ ነው ምነግር፣ ያንን ነገር ሰምተኝ እባክን ይቅርታ ጠይቅ። ይቅርታ ከጠየክም በኋላ እንግዲህ የጨዋታውን ጉዳይ ይደርስበታል። በተለይ እንግዲህ ሲያረገ የነበረው በትላንትናው ዕለት ቪዲዮ ላይ እንደተመለከታችሁ ከሆነ እጅግ በጣም የሚያሳፍር ነበረ። ምክንያቱም እንግዲህ ሁላችን ደስተኛ ሆኖ ብናያቸው ደስ ይለን ነበረ። ግን ምንድነው አንድን ነገር ሳይጨርስ ነው ወደ ሌላ ነገር የሚሻል የተሻገረው አብርሃም። ያ ነገሩ ደግሞ እንግዲህ የሩታን ህይወት በተለይ በጣም እየጎዳ እንደሆነ ነው የሚሰማን። ምክንያቱም እሷን ደስተኛ ማድረግ ብቻ ሳይሆን ያለውን ተገቢ በተለይ ለእሷ ያስፈልጋታል ብሎ የሚያስበውን ነገር የይቅርታ ልብ ኑሮት ወይም ደግሞ ይቅርታ በትክክለኛ መንገድ ጠይቋት የሚገባትን ነገሮችን አድርጎላት ከዛ በኋላ ደስተኛ ትሆናለች ብዬ ነው የማስበው። ያንን ነገር ማድረግ ያቀ ተው እሱ ብቻ አይደለም። በጣም የሚገርማችሁ ነገር ደግሞ እንግዲህ በጣም የሚያሳፍረው ነገር ዛሬ ደና ነገር ካደረገ በኋላ ነገ ደግሞ ከሄርሜላ ጋር እንግዲህ ተያይዞ ከተፍ ይላል ማለት ነው። ያ ነገሩ ደግሞ ሁላችንም በጣም እየደበረን የመጣ ጉዳይ ነው። በተለይ ሄርሜላ ደግሞ አይኗን በጨዋ አጥባ እንግዲህ ምንም ሳይመስላት ከሱ ጋራም እንደፈለገች ትሆናለች። እሱ ብቻ አይደለም አብርሃምም ደስተኛ ይሆናል። በተለይ ከአብርሃም ጋራ ስትሆን ሄርሜላም ደስተኛ እንደምትሆነው አብርሃምም እንግዲህ ከሄርሜላ ጋራ ሲሆን እጅግ በጣም ስሜቱ ይቀያየራል። በየጊዜው የሚያወራው ነገርም ይለያያል። በተለይ እንግዲህ ለሷ ያለው ፍቅር እጅግ በጣም እየጨመረ እንደመጣ በደንብ በግልጽ ያሳያል ማለት ነው ያን ነገር ነው። እንግዲህ ሩታ ደግሞ እጅግ በጣም መጣለው። በተለይ ዛሬ ያስቃታል ወይም ደግሞ ያስደስታታል፣ ነገ ደግሞ እንግዲህ ይበቀላታል። እንደዚ አይነት ነገሮችን ነው የሚያደርገው። እንግዲህ በትላንትናው ቪዲዮ መስተመጨረሻ እንግዲህ እንዳያችሁት ከሆነ እስከ መጨረሻው ድረስ አይታችሁ ከሆነ በተለይ አብርሃም የተናገረው ትልቅ ነገር አለ። ያ ነገር እንግዲህ እጅግ በጣም ብዙዎቻችንን አናዷል። በተለይ ሩታ ትታ ስትሄድ እንግዲህ እል ስላለባት ነው፣ ጉራ ስላለባት ነው። ስለዚህ ይህንን ጉራ ደግሞ በደንብ አድርጌ አሳይሻለሁ፣ እንግዲህ በደንብ አድርጌ አስቀናሻለሁ፣ ያንን ነገር ደግሞ ማድረጌ የማይቀር ነገር ነው ብሎ ቃል በቃል ሲናገር እንግዲህ ደንግጠን ነበረ። እውነቱን ለመናገር እንደዚህ አይነት ቃል እንግዲህ ከአፉ መውጣቱ በተለይ እንግዲህ አንድ እርጉዝ የሆነች ሴት ወይም ደግሞ የነገው በተለይ የልጁ እናት የሆነችን ሴት እንደዚህ አይነት ንግግሮችን ማስተላለፉ ምኑ ፋይዳ እንዳለው እንግዲህ ማንም ሰው በተለይ ይህንን ነገር ሊረዳ ይችላል። በጣም በጣም የወረደ አስተሳሰብ እንደሆነ እና እጅግ በጣም እንግዲህ ከአንድ ባለትዳር የማይጠበቅ አይነት ንግግሮችን የሚያደርግ አይነት ወንድ ስለሆነ በብዙ ጊዜ ማለት ይቻላል አብርሃምን እየወቀስ እንገኛለን። በተለይ እንግዲህ ሩታ የምታደርጋቸው ነገሮች እያንዳንዱ በጣም የሚያስደስት ነው። ምክንያቱም ተመልካችን በደንብ ተረድታለች። እሱ ብቻ አይደለም ተመልካችም እሷም እጅግ በጣም ተረድቷል። በተለይ ያለችበትን ሁኔታ ሁሉም ሰው ስለሚረዳ እጅግ በጣም ክብር ክብር አለው። በተለይ ለሩታ እንግዲህ ተመልካች ያ ነገሩ ደግሞ እጅግ በጣም ደስ ይላል። አብርሃም እንግዲህ የሚያደርገውን ነገር በተለይ ተመልካች የሚናገረውን ነገር ሀሳብ የሚሰጠውን ጭራሽ አያነብም መሰለኝ እንግዲህ የሚያደርገው ነገር እጅግ በጣም የሚያሳፍር ነው። በተለይ ተመልካችንም አይቶ የማይቀየር ወይም ደግሞ ሀሳብን አይቶ ሀሳቡን እንኳን ኢቨን የማያስተካክል አይነት ወንድ ሆኗል ማለት ነው። እንግዲህ በዛሬ ዕለት ባገኘሁት መረጃ መሰረት ጋሽዬ እጅግ በጣም ትልቅ ማስጠንቀቂያ ያለኳልበት በተለይ እንግዲህ ለአብርሃም፣ ቃል በቃል ማለት ይቻላል፣ የልጅነት ጨዋታን ወይም ደግሞ የልጅ ጨዋታን እጅግ በጣም ስለሚያስጠላ በ አቁም የተሻለ ነው፣ ነገ የባሰ እንዳይቆጭ ብሎ ነው እንግዲህ ቃል በቃል የተናገሩት። ምክንያቱም እንግዲህ ጋሽዬ ከዚህ በፊትም በተደጋጋሚ ሲያወሩ ነበረ። እንደምታውቁት ይሄ ልጅ በጣም ያጠፋል። እጅግ በጣም ብዙ ጊዜ ሊመክሩት ፈልጎ እንግዲህ ቡታጅራ ድረስ ሲመጣ በተለይ አብርሃም ትቷቸው በሌሊት እንደሚወጣ በተደጋጋሚ እንግዲህ ሲናገሩ ነበረ። ሊመክሩትም እንግዲህ ሊይዙትም አልቻሉ። ያንን ነገር በማሰብ ነው እንግዲህ የራሳቸው መልእክት የላኩለት ይህን ያንን መልእክት እንግዲህ በጣም ብዙ ጊዜ መልእክት ይልካሉ ጋሽዬ። ያንን ነገር ግን ከልቡ አስቦ ወይም ደግሞ ራሱን ለመቀየር ይሞክራል ብለን ተስፋ እናረግም። አብርሃም እንደምታውቁት ሁሌ ጥፋት ላይ ጥፋት፣ ጥፋት ላይ ጥፋት እየደራረበ መሄድ ብቻ ነው። አንድም ቀን እንኳን እንግዲህ ያለ ጥፋቱ ስናየው እንግዲህ በጣም ረጅም ጊዜ ሆኗል። ምክንያቱም እንግዲህ ከሩታ ጋራ ከተለያየ በኋላ እጅግ በጣም ጤነኛ ያልሆኑ ነገሮችን ስለሚያደርግ እጅግ አሳሳቢ ነው ብዬ ነው የማስበው። እንግዲህ ባገኘሁት መረጃ ጋሽዬ ማስጠንቀቂያ እንደላኩ ሰምተናል ማለት ነው። እንግዲህ ውድ የቻናል ቤተሰቦች፣ በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጎ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።